ደብል ሁኖ ስለሚጠረጠር ያምራል። ይሄ እንደዚህ አድርገህ ያዘዘችኛለች። ይሄንም እንዲያድርጌ የምሰራውም አለ ትእዛዝ ማለት ነው። ሱፍክር ነው ይሄ። ሱፍክሮች ናቸው ተሰርቶ በጣም ነው የሚያምር። ትጅየ ከአሜሪካ አሰርተዋለች በጣም ነው የሚያምር። ደርሷቸዋል፣ አመስግነዋል። እዚህ ያሉትን እነዚህ እነዚህን እዚ እዚህ አካባቢ ማድረግ እንችላለን። እዚ ዚ ላ ማድርገን ትንሽ ሞቅ ማድረግ እንችላለን። ብዙ ከስተመር ይፈልጋል። አሁን አንዱ ደረጃ ይፈልጋል፣ ደረጃ ያልሆነ ይፈልጋል፣ እንደዚህ አይነትም ይፈልጋል። ዘወትር እሁድ ምሽት ከምሽቱ አራት ሰዓት በኢትዮጵያ ሰዓት አቆጣጠር የታዲ ፍርጥ ቪዲዮዎች ይመጣሉ። እናንተም ትመጣላችሁ፣ ትመርጣላችሁ ማለት ነው። ታዲዬ እንደምን አለ አለ አለ? ሰላም ነው፣ ተመስገን እግዚአብሔር ይመስገን አለን ቴ ው በየሳምንቱ እየተገናኘን ነው። ለከስተመሮቻችን ደግሞ የሚሆን ነገር እያቀረብን ነው። እየመራረ እግዚአብሔር ይመስገን። አሁን ደግሞ በደረጃና ቀጫጭን መካከለኛ ጥበቦችን ረቅረቅ አድርገን እናቀርብላቸዋለን። እስከ መጨረሻው እዩ። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ ውድ ደመኞቻችን። እሺ ወደ መጀመሪያው ልብስ ስንመጣ ቴዲዬ፣ ይሄ ልብስ ደረጃ ልብስ ነው። ሁልጊዜ እንደምንለው የታችኛውን ደረጃ ማስወገድ ይቻላል፣ ምንም ችግር የለው፣ ውበት ስላለው ማስወገድ ስንል በሸማ እንዲያደርገን ማሸመን እንችላለን፣ ለማለት ያክል ነው። ያምራል በጣም ይሄ። መነኑ አንዳይና መነን ሆኖ ቆንጆ መነን ነው። ኦኬ አንዳይና መነን ነው። አንዳይ ነው መነን ደብል ሆኖ ይሰራል ምንም ችግር የለም። ሁለት አይና የሚሆኑ ደብል እንዳይሆን እየተደረገ ነው እንጂ አንድ አይና ምንን ደብል ሲሆን በጣም ነው የሚያምር። ሲጠረጠር ቆንጆ ነው የሚሆነው። ይሄን ይመስላል። አርብ ሰፊ ነው ወርዱ ሰፋ ያለ ነው። አራት አርብ ነው። ነጥለውም ያው ከቀሚሱ መሀል ላይ ያለው ወጥቶለት ነው የተሰራ። ያምራል በጣም ይሄ። ዋጋ አልቆለት ስምንት ሺ ስምንት ሺህ ብር ወደሚቀጥለው ልብስ ስንመጣ የሚቀጥለው ልብስ ብዙ ጊዜ ይወደዳል በጣም ነው የሚሰራ እንዲሁም ከስተመሬ በዚ ባንዳይን አድርግልኝ ያምራል ደብል ሁኖ ስለሚጠረጠር ያምራል ይሄን እንደዚህ አድርጋ ያዘዘችኛለች ይሄንም እንዲያድርጌ የምሰራውም አለ ትእዛዝ ማለት ነው ያምራል ደስ የሚል ከለር ነው ቴድዬ። እያንዳንዱ አጣጣሉ እንደምልህ ይሄ አሰራሩ ሻርቆ ስራ ነው እያንዳንዱ። ይሄ ደግሞ በደንብ ሆኖ ነው የተሰራው። በነገራችን ላይ ልብስ ሁልጊዜ እንደምልህ ነው ፊኒሺንጉ። እውነት ነው እንደው በዚህ አጋጣሚ ሚዲያ ላይ ያላችሁ ሌላ ቤተሰቦች፣ ሸማኔዎች ሁሉም የእውነት ያወራ ነው በተግባር እናድርግ። ይሄን አንድ አይና ምን አንድ አይና ስለሆነ ነው እውነት ብዬ ቴድዬ። ሁለት አይና ነው ብሎ አይታወቅም ይሄ ደብል ሳደርገው ሁለታ እና እንዳይ ምንም አይገናኝም። እና ለህሌና ይሄን ይመስላል። በጣም ነው የሚያምር። ደረጃ ነው ደረጃው ማስወገድ ይቻላል። ይሄ ዋጋ አልቆለት 11000 11000 ብር። አሁንም ወደዚህኛው ልብስ ነው የምንሄደው። ይሄ ልብስ በባለፈው በተለያየ ከለር ተሰርተዋል፣ ፎቶም አለ። በጣም ነው የሚያምር። በነገራችን ላይ እያንዳንዱ አርብ ሲገጣጠም ውበት ያለው ብዙ ጊዜ ውበት የሚኖረው ገጥማ ሳይ እንዳትለኛው አይ፣ ሲገጠም እመጣለሁ ሲገጠም በጣም ይሻላል። በጣም ጥሩ እኛም እንጠብቃለን። ምንም ችግር የለው፣ ያምራል እንደምታየው ሆነው እያንዳንዱ ፓርት ይሄ ጥንቅቁ ላይ የተሰራ ከላይ ያሉ ነከታች ያሉ ፍሬሞች የሚያምሩ ናቸው። አራት አርብ ነው ይሄ ደግሞ ደብል ፌስ ነው። ቴቴ ይሄን ይመስላል። አራት አርብ ነው በነገራችን ላይ ብዙን ጊዜ አራት አርብ ነው እያለን የምናልፈው። አራት አርብ ማለት ከስተመሮች ይጠይቃሉ። አራት አርብ ደግሞ ምንድን ነው ይላሉ። አራት ለምሳሌ አንድ፣ ሁለት፣ ሶስት፣ አራት አራት አርብ ማለት እንደዚህ ነው። አራቱ ሲገጥም ማለት ነው። ነጠላው ይሄን ይመስላል። ከቀሚሱ የተወሰነ ነገር ወጥቶለት ነው የተሰራው። በጣም ነው የሚያምር። ይሄን ይመስላል። ውድ ከስተመሮቻችን ይሄን ልብስ ለብሳቸው ዘን ከተከተከት በሉበት። ይሄ ልብስ አልቆለት 17500። ወደሚቀጥለው ልብስ ስንመጣ ይሄን የትእዛዝ ነው። ቴዲ ከለር ናቸው። ኦኬ፣ የከለር ልዩነት አለው፣ ያው ግን አንድ አይነት ነው አንዳንድ ሰው አንዱን ከለር መደቡን የማይወደዋል፣ አንዱን ደግሞ አንዱን የሚወደዋልና አማራጭ ለመስጠት አማራጭ ለመስጠት እንዲያደርገን አቀረብነ። ያው እንግዲህ መርጠዋል። ያው በጣም ስራው በጣም ነው የሚያምር ጽድት ብሎ ነው የተሰራ። ከፈለጋችሁ ከስተመሮቻችን እንደምንለው ይሄን ደረጃውን ማስወገድ ይቻላል። ደረጃውን ባለበት መስራት መሰራት ይችላል፣ መስራትም እንችላለን። ምንም ችግር የለውም መሀለኛው ብቻ ይሁን ካላችሁም፣ ጊዜ ነው የሚያስፈልገው እንጂ ማድረግ እንችላለን። መሀለኛው ብቻ ስለሌለ ለማለት ፈልጌ ነው። መሸመን ይችላል። ይህን ይመስላል። ነጠላው ቆንጆ ነው። የሶስቱም አንድ አይነት ስለሆነ ያንዱን አውጥቼ ላሳያችሁ። ያው ነጠላው እንደዚህ ነው። ደረጃ አለው። ይህን ይመስላል። ይሄ ዋጋ አልቆለት ተሰርቶ በምትፈልጉት አይነት አሰራር 12500 አንድ አይነት ናቸው። ወደሚቀጥለው ልብስ ልመጣት ሄድዬ ይሄም ልብስ ደረጃ ልብስ ነው። እንደዚህ ስለሚያምር ነውን ጥፍ ማደርገው ያምራል እኮ ከታች እንደውም ከታች ይሄ እንደዚህ አይነት ደረጃ ሲኖር ወይ ጥልፍ አልፎ ጨመር ጨመር ካልሆነ መስተቀር ጥለቱን አይይዘውይዘው እንደዚህ ሲሆን ግን ውበት አለው። ወደ ላይ በደንቡ ነው ውበት አለው። ከተፈለገ ይሄ ትንሽ አነስ ጥለቱ ያምራል ግን አነስ አለብኝ ካሉ ከስተመሮቻችን ወይም ቤተሰቦቻችን እዚህ ያሉትን እነዚህ እነዚህን እዚህ እዚህ አካባቢ ማድረግ እንችላለን። እዚህ እዚህ ላይ አድርገን ትንሽ ሞቅ ማድረግ እንችላለን። ይህን ይመስላል። በጣም ነው የሚያምር። ነጠላው እንደ ቀሚሶ መሀል ላይ ያለው ወጥቶለት ደረጃ አለው። ያምራል በጣም ፏ ያለ ነው። እንግዲህ ሁልጊዜ ፏ ያለ ነው ነው የምንል ጥርት ብሎ የተሰራ ነው። አሁን አንዳንድ ጥበቦች እንደ እንዳጋጣሚ ካለ ምናለበት ያሳያቸዋል ወደ ላይ የተነጫጨ እያንዳንዱ ክር የተነጫጨ ይሄ ግን በስነ ስርአት የተሰራ ልብስ ነው። በጣም ነው የሚያምር ይሄ ዋጋ አልቆለት አአንድ ሺ ብር። ወደሚቀጥለው ልብስ ስንመጣ በነገራችን ላይ ይሄ ወደ አስራ ሁለት ልብስ ተሰርቶ ሁለት ፍሬ የተረፈ ልብስ ነው። ሁለት ፍሬ የተረፈ ልብስ ነው። ከለር አለው በነገራችን ላይ በግሩፕ አሁን ይሄና ይሄ የሆነ ከለሩ ይለያያል፣ ግን በጣም የሚያምር ልብስ ነው። ሱፍ ክር ነው ይሄ ሱፍ ክሮች ናቸው ተሰርቶ በጣም ነው የሚያምር ቲጂዬ ከአሜሪካ አሰርተዋለች በጣም ነው የሚያምር ደርሷቸዋል አመስግነዋል እዛም በላይ ደግሞ አዘዋል አዘዋል ያምራል በጣም ሲሰራ በነገራችን ልብስ ሁል ጊዜ እንደምለው ነው ያው እንዲሁ እዩት ነው እንጂ ይሄ ደግሞ ሲሰራ ያምራል በጣም ሁለቱም ተመሳሳይ አንድ አይነት ነው ይሄ ደረጃው ባለበትም ቢሰራ ያምራል ተሸምኖ እንደዚህ ሆኖ መሰራትም ይችላል ምንም ችግር የለውም ይሄ ነገር ግን አንተ የባሰው ወቱ ይመጣል ያምራል አዎ ውበታለው ብዙ ጊዜ አይ ኖ ከተባለ ደግሞ ታችኛው ይሄን እንደዚህ አድርገን እዚህ አካባቢ የምንጨምርበትን ፍሬም እነዚህ ማድረግ እንችላለን ፈርጦችን ማድረግ እንችላለን እንደዛ አድርገን መስራት ይቻላል ይሄ ዋጋ አልቆለት ዘጠኝሽ ዘጠኝሽ ዘጠኝ ሺ ብር ወደ ሚቀጥለው ስንመጣ ይሄ ልብስ ሁለቱ ተመሳሳይ ልብስ ነው አንዱ ታዟል እየተሰራ ነው የሚሰራው ታችኛው አሁንም ምንድን ምን ደረጃው ይቅርብን ነው የሚሉ ብዙን ጊዜ ያማክሩናል በነገራችን ላይ አንድ ልብስ ሲታዘዝ ዝም ብሎ አይሰራ ይሄ እንደዚህ ቢሆን ልሽ እያል እኛ ሀሳብ እንሰጣለን ይስማማሉ ያምናልን እንደዛ ይፈልጋሉ። በሁለቱም ለዚህም እንደፈለገ ማድረግ ይቻላል። እኛ ስላልናችሁ ሳይሆን እናንተም ምንም ከባለሙያም በላይ ናቸው። በነገራችን ላይ መስለ በጣም ነው የሚያምር። እያንዳንዱ ከለር ደስ የሚል ከለር ነው። አልፎ አልፎ መስቀል መስቀል ነገር አለ። እነዚህ መስቀሎች ደግሞ እዚህ ላይ የሚደገምልን ካሉ ማድረግ እንችላለን። አራት አርብ ነው። ፏ ያለ ልብስ ነው ያምራል። የሁለቱ ነጠላ ተመሳሳይ ስለሆነ አንዱን ያው እኔ በጣም ነው የሚያምረው በቃ። በነገራችን ላይ ይሄን ልብስ በነጠላው ሳይዝ ማሰርቸው በጠባብ ል ልብስ ያምራል በጣም በዚህ አ በዚህ ሳይዝ ማሰርቸው ያምራል በጣም ይሄን ይመስላል። ይሄ ዋጋ አልቆለት 13000 አስራ ሶስት ሺህ ብር አሁን ብዙ ጊዜ ደረጃ ልብሶች እንደነዚህ አይነቶችን የምመርጥ ቀጭን ልብስ ለማይፈልጉ ቀጭን ሆኖ ደግሞ ደረጃ እንደዚህ አይነት የሚፈልጉ ስላሉ ነው ብዙ ጊዜ ይሄን የምናቀርብ። ከስተምር እንደሚፈልጉ አይነት ፏ ብሎ እንዲለብሰው እንደዚህ አድርግ እና በጣም ባለበት ቢሰራም ይሄ ያምራል፣ ሳይቆረጥም ያምራል። ይሄ እንደዚህ ሆኖ ያምራል። ሌላ አማራጭ ደሞ አይ እንደዚህ ሆኖ ያምራል። ለዛ ነው የምናቀርብ ሰፊ ለፕሮግራም ቀጭንም ለፕሮግራም ይሆናል። ግን አንዳንዴ አንዴ እንደዚህ አይነት አቀርበን በሚፈልጉት ሰዓት መልበስ ጥድ ቦታ ላይ ሲሄዱ ከሆነ ቦታ ላይ ሲሄዱ በቀላል ብር ተሰርተላቸው እንዲቀርብ ብለን ይሄን የምናቀርበው ይሄ ዋጋ አልቆለት ዘጠኝ ሺ ብር። ወደሚቀጠለው ስንመጣ ቴዲዬ ብዙን ጊዜ ዙሪያ ልብስ እናሳያለን። ዙሪያ ልብስ አሁን ይሄ ደግሞ ለወራጅ የሚሆን ነው። በባለፈው ቪዲዮ የተሰራ አሳይተናቸዋል። ከኋላ እንደዚህ ይሆንና ይሄ ሶስቱ ከኋላ ይሆናል። ፊት ለፊቷ እቺ ተሆንና በወራጅ ጥልፍ ይጠለፋል። አሁን ብዙ ጊዜ እንደዚህ አይነት ነገር አናቀርብም። ብዙ ከስተመር ይፈልጋል ጥለትን ይወድና ለወራጅ የማይሆን አለ እሱ ግን በእንደዚህ አይነት መልኩ ማምጣት ስለምንችል አንዱ አርብ ክፍትና፣ አንዱ አርብ ፊት ለፊት ነው ያለችው ጥልፍ ባለፉ ቪዲዮ የተሰሩ ልብሶች እንዳሳየነ እንደዛ ነው፣ ፏ ብሎ መሰራት ይችላል። እንደዚህ አይነት ልብስም እናመጣለን። አሁንም በመካከለኛ አለ እዚህ በመቀጠልም ስለማሳያችሁ፣ እዩ ነው እዩ፣ ተመልከቱ፣ አስተያየት ስጡ፣ አ ሰብስክራይብ አንዴ ዋና ዋና ዋና አድርጉ። ያምናል፣ በጣም ይሄ በወራጅ ዋጋ አልቆለት አስራ አራት ሺህ አምስት መቶ ብር ተሰርቷል። በጣም ነው የሚያምር። ወደ ሚቀጥለው ስንመጣ ቴዲ ከዚህ ከደረጃ ልብስ ቀጥሎ በወራጅ የሚሆን ብዬ ያሰብኩት ማለት ነው። አሁን ይህም እንደዛ የተሰራ ልብስ ነው። ያው መሀል ላይ መካከለኛ መጣን። ያው ይቅርታ፣ ምንም ችግር የለ፣ ወራጅነቱን ለማሳየት ነው። ይሄ ዙሪያ ከኋላ ይሆናል ሰፊው እሺ፣ ሶስቱ ከኋላ ይሆናል። አንዱ እቺ ፊት ለፊት ትሆናለች። በዚህ ስትሬት ወደዳች፣ ይሄ ራሱ ይጠለፋል። ወራጅ ሆነበታል። እንደዚህ ሆነ ሲጠለፍ በጣም ነው የሚያምር ቴዲ። ከታች የሚያምር መስቀል አይነት እናስመርጣለን። እሱ ሆኖ በጣም ነው የሚያምረው። ከኋላ ያለው ይሄ ሙሉ ይሆናል፣ እሺ ሙሉ ይሆናል። በጣም ነው የሚያምር ይሄ ዋጋ፣ ጥንቅቅ ብሎ አልቆ ተሰርቶለት ወራጅ ነው። በወራጅ ተሰርቶ አልቆ ነው። ወራጅ አንፈልግም፣ ፊትለፊት ያለው ቀጭን ሆኖ መስቀል ይሁንለት ካሉ መስቀል አድርገን መስራት ይችላል። 16500 ብር። ወደዚህኛው ልብስ ስንመጣ ቴዲዬ፣ እሺ ልብሱ ነገራችን ላይ አዲስ ነው። ኦኬ አዲስ ልብስ ነው፣ ያምራል ምንም ደረጃው ባይቀነስም ራሱ ውበት አለው። አስቤ የነበር ስሰራው አምስት ልብስ ነው ምናምን ነበር የነበር። ከነዛ ይሄ ብዙ ውበት የለውም ሰብሰብ ያሉ ስለሆነ ያምራሉ። ይሄ እንደዚህ ብሎ ይሄ አራቱ ዙሪያ ሲገጣጠም ሲተኮስ፣ እያንዳንዱ ጠርዟ ፊኒሽንጉ ሲያምር ውበት አለው በጣም ምወደው ልብስ ነው። በደንብ ሁልጊዜ እንደምንለው ነው፣ ከስተምሮቻችን ልብስ ማሰራት ብቻ ሳይሆን አቀማመጡንም አሳምሩ። ከስተምሮች ወራጅ መሆን አይችልም። ይሄ አንገትና እጅዬ ነው። እጅዬ ሙሉ፣ አጭር፣ አጓጉል እጅዬ፣ ቅጥል፣ ቡፌ ያለ የምትፈልጉትን አይነት አሰራር ማድረግ ትችላላችሁ። ይሄ ዋጋ አልቆለት 14500 ብር። ወደሚቀጥለው ልብስ ስንመጣት ሄድ ይሄ ልብስ ደግሞ በጣም የሚወደድ ልብስ ነው። እኔ ይሄን እንዲያርዬ ነው የምሰራው ፈልግ ለክርስትና ሰርቻው ለ በጣም ነው የሚያምር። በቃ እጁ ይሄ ይሆናል። አንገቱ እነዚህ እናደርግና መንገድ በዚህ ይሄድለታል። ምርጥ ነው። ነው የሚሰራው የሚገርም የሆነ ደስ የሚል ከለር አለ ቴዲ። እያንዳንዱ ሲገጣጠም እነዚህ እየተገጣጠሙ ነው ዙሪያ የሚዞሩ ኦኬ። ይሄ ሁሉ ዙሪያ የሚዞር እና ውበት አለው። በጣም ነው የሚያምር። አርበ ሰፊ ነው። አራት አርብ ነው። ነጠላው ቆንጆ ነው በጣም ደብል ሆኖ ነው የሚሰራው። አርበ ሰፊ ነው። በደም ቆንጆ ነው። አንገትና እጅዬ በወራጅ መሆን አይችልም። ይሄ ወራጅ ይሁን ካላችሁ ፊት ለፊቱን በነጭ ሮንዜ የሚባል አለ። በነጭ ሮንዜ በሱ ማድረግ እንችላለን። ከእሱ ጋር ሲሆን አምስት አርብ ይሆናል ማለት ነው። ካልተፈለገ በዚሁ ባለበት ሆኖ መሰራት ይችላል። ይሄ ዋጋ አልቆለት 12500 ብር። ወደሚቀጥለው ስንመጣ ይሄን ምስቴዴ ትክ ብለ ይሄ መሀል ላይ ያለው ነገር እንዴት አባቱ እንደሚያምር እኔ አሁንም ማለት ነው አሁንም ከስተመር ምላድርግ ስለሚሉኝ ማለት ነው ያው መቼም ባለሙያ ሆነ ነው ምንናገረው ብት ብትለኝ ይሄ ልብስ ውበቱ ይሄ ነው። ስለሰሩት ውበቱ ነው። ቴ በጣም ነው የሚያምር ያምራል። ይሄ ይ ሲሰራ እንደዚህ ቢሆን ያምራል። ከተፈለገ ይሄኛው ትንሽ ሰፋ ያለ ስለሆነ ከዚህ ላይ ያሉትን ነገር መሀል መሀል ላይ አድርገን ፈርጦችን ሻይን የሚያደርግ ፈርጥ ስናደርግበትም ያምራል። በጣም ነጠለው ዘን ከትከት ያለ ነው መሀሉ ዲዛይን የወጣለት ነው። ይሄን ይመስላል። አራት አርብ ነው ይሄ ዋጋ አልቆለት አስራ ሶስት ሺ አምስት መቶ የሚቀጥለው ልብስ ሶስት አራት ልብስ ነበር ወጥቶ ነው ይወጣል። ልብስ በየሰዓቱ ይወጣል። ሌላ አዲስ ይመጣል። እናሳያለን። ይወጣል። ይደርሳቸዋል ፕሮግራማችሁን ድምቅ አድርጋችሁበት ትውላላችሁ። ይሄን ይመስላል። በጣም ነው የሚያምር ጥርት ብሎ ነው የተሰራው። እንግዲህ እያንዳንዱ በደንብ ሆኖ ከላይና ከታች ያሉት ፍሬሞች እያንዳንዱ እንደምልህ ነው ማማር ስላለበት መዋብ ስላለበት፣ ሸማኔዎቻችን ሁል ጊዜ ስናሰራም ስናዝ ይሄ ከለር ከዚኛው ጋር ይሄኛው ከዚኛው ጋር ግዴታ እንላለን። እውነት ነው። ዝም ብሎ በዘፈቀደ ከሆነ ይሄ ዝም ብሎ ከማርኬት ላይ ገበያ ላይ የሚለቃቀምን ነገር አናመጣም። በነገራችን ላይ ለከስተመር ይሆናል የበጃል የሚለውን እያመጣን ለውድ ከስተመርና እና ቤተሰብ ለቤተሰብ እናቀርባለን። ይሄ ያምራል። ከተፈለገ ታችኛውም ቢኖር አሪፍ ነው። ግን አሁንም ሁል ጊዜ እንደምለው እንደዚህ ማድረግም ይቻላል፣ እንዳማራጭ እንደዚህ ማድረግም ይቻላል። ስለሚያምር ለማለት ፈልጌ ነው። ቆንጆ ነው። ይሄ ዋጋ አልቆለት 14 ሺህ ብር። እንደ ሰው ፍላጎት እንደምልህ ነው። መሀል ላይ ደረጃ ሆኖ ታችና ላይ ያለ ደግሞ ምን አድርገን እናመጣለን። ደግሞ ከታች መካከለኛ አድርገን ከላይ ፍሬሙን ቆረጥ አድርገን በሸማኔ እንዳድርገን እናዛለን። ብዙ ከስተመር ይፈልጋል። አሁን አንዱ ደረጃ ይፈልጋል፣ ደረጃ ያልሆነ ይፈልጋል፣ እንደዚህ አይነትም ይፈልጋል። ኖ ዊ ይሄ ወድጅ አለው ታዲ ይሄ አይኖር ከተባለ ማድረግ ይቻላል። ምን ያስፈልጋል? ጊዜ እየተሰራ ስለሌለም ብዬ ነው እኛ የምናመጣ ከብዙ የሸማኔ ስራ አይነት መርጠን የሚሆነውን ስለምናመጣ እንደዚህ አድርገን አቀርበናል። ውድ ከስተመሮቻችን ይሄ ልብስ የሚሰራው አንገትና እጅጌ ብቻ አይደለም፣ በወራጅ ነው የሚሰራው። አለው የወራጅ ስለሰራ ነው በጣም ነው የሚያምር። ውድ ከስተምሮቻችን፣ ይሄን ሲያዙ መላክ እንችላለን። ፊት ለፊት ጥርዝ ላይ ያለች ፊት ለፊት አፍሬማ፣ ይሄ ደግሞ ከኋላ ይሆናል። ፋውሎ ነው የሚሰራው። ነጠላው ይሄን ይመስላል። እሺ ሁልጊዜ እንደምንለው ነው ፋውሎ የተሰራ ነው። በደንብ ጥንቅቅ ብሎ ነው የሚሰራው። ይሄ በላይ የጓፈተ ምናምን የተነጫጨ ነገር የለውም፣ አይቀርብም ለማለት ፈልጌ ነው። ምን ያደርጋል ይሄ ዋጋ አልቆለት 17500 በወራጅ ፏ ብሎ ነው የሚሰራ። ወደ የሚቀጥለው ስንመጣ ቴዲ፣ ይሄ ልብስ ለክርስትና ሰርቻለሁ፣ ለቀለበትም ሰርቻለሁ። ያምራል። ፎቶ አለው የሚሰራ ይህም በወራጅ ነው። አንገትና እጅዬም ሆኖ መሰራት ይችላል። ፎቶ ይሰራ በወራጅ ነው ግን አንገትና እጅዬም ሆኖ መሰራት ይችላል። ይሄ ልብስ ያምራል በጣም ካሜራማኑ የሚያሳይ ከሆነ ይሄ ሻይን የሚያደርጉት በኬሻ ስራ ነው የተሰራው። እያንዳንዱ ጥንቅቅ ብሎ ነው የተሰራው። ያምራል በጣም እያንዳንዱ ከለር እዚህ ላይ ስንሰራ ፈርጦችን ማድረግ እንችላለን። የዚህን ሻይን የሚያደርገውን ፈርጥ እዚህ ከቢጫው ላይ ከቀዩ ላይ ምናምን ብናደርግበት በጣም ያምራል፣ ውበት አለው። ይህኛው ሻይን አድርጎ ይሄ ዝም እንዳይል እሱ ማድረግ እንችላለን። ይሄ ዋጋ ጥንቅቅ ብሎ አልቆለት 17 ሺ ብር። ወደሚቀጠለው ልብስ ስን መጣት ሄድ ይሄ ልብስ በጣም ሲሰራ የነበረ ልብስ ነው፣ ያምራል። በሱፍ ክር ነው በሳባ ክር ማድረግ እንችላለን። ያው ሱፍም ክሩ አሁኔ ኬሻ ስራ ነው የተሰራው ከስተምሮቻችን አንድ ደረጃ ማድረግ ትችላላችሁ፣ ሁለት ደረጃ ማድረግ ትችላላችሁ። ነው እዚህ ላይ ያለው የነጩ አንሷል ብላችሁም ሰፋ ማድረግም ትችላላችሁ። ባለበትም ውበት አለው። እንደፈለገ አይነት አድርጋችሁ ማሰራት ትችላላችሁ። ይሄን ይመስላል። አራት አርብ ነው። ውድ ከስተምሮቻችን ይሄን አምስት አርብ ማድረግ ትችላላችሁ፣ አራት አርብ ማድረግ፣ ይሄ የእናንተ ፍላጎት ነው። በነገራችን ላይ ነጠላውም አንድ ነው፣ ሁለት ማድረግም ትችላላችሁ። በአንድ ያምራል። እኛ ብዙን ጊዜ የምናቀርበው የሚያምረውን ነው። ቴዴ ያው ከስተመር ከኛ በላይ ለባሽ ስለሆኑ ከኛ በላይ አዋቂዎች ስለሆኑ ማድረግም ትችላላችሁ እያል ምን ነገር ነው። ለዛ ነው ያምራል በጣም። ይሄ አንገትና ጂ ጥንቅቅ ብሎ ተሰርቶ አልቆለት 13000 13000 ብር። በነገራችን ላይ ከስተመሮቻችን ይልካሉ ሐሳብ እንለዋወጣለን በደንብ። ዛሬ ደውላችሁ ዛሬ ግዴታ ማዘዝ የለባችሁም። ማሰብ አንዱ ለቀን ማን ጊዜን እንሰጣለን። እውነቴን ነው። ግን አንድ ቪዲዮ ከተቀረጸ ሳምንት በኋላ ብታዙ ልብሱ ላይኖር ይችላል። ስክሪን ላይ የታየው ልብስ ይወጣል ይወጣል እና ቀድማችሁ እንድታዙ ሰብስክራይብ አድርጋችሁ እንድታደርጉ ነው። እውነት ነው። በመላው ዓለም ያላችሁ ውድ ከስተመሮቻችን እግዚአብሔር ያክብርልን። ሳምንት እመለሳላችሁ፣ አዲስ ነገር ደግሞ ይዘን እንጠብቃችኋለን። እንደተለመደው መልካም ሳምንት ይሁንላችሁ። ቸር ያገናኘን።